የፊት አውራሪ ሐብተ ጊዮርጊስ ጋሻ ነው። የኑን ራስ የማዕረግ ልብስ ነው። አጠቃላይ ሲታይ ደግሞ የራስ መኮንን ጋሻ ጃግሬ የነበሩት የቀኝ አዝማች በላቸው የጎፈር ልብስ ነው። ይሄ ከጉማሬ ቆዳ የተሰራ ጋሻ ነው። ፊታራሪሀብተ ጊዮርጊስ ዲነግዴ፣ ፊታውራሪ ሀብተ ጊዮርጊስ ዲነግዴ፣ እጅአዝማች ባልቻ ሳፎ፣ ራስ አባተ ቧያሌው እና ንጉሥ ተክለ ጥቅም ላይ ጥቅም ላይ የዋሉ መሳሪያዎች ናቸው። እነዚህ ጦርነት ላይ ቁጥሮች አሏቸው። ቁጥር ነው የሚባሉት። በአድዋ ጦርነት ጊዜ ስራ ላይ የዋሉ መሳሪያዎች ናቸው። አዲስ አበባ የዲፕሎማቲክ ከተማ ይህ የምናየው የግራዝማች ልብስ ነው። እንግዲህ አዲስ አበባ ሙዚየም ውስጥ ከሚገኙ ታሪካዊ ቅርሶች ጋር አብረን ቆይታ እያደረግን ነው። ይህን የምናየው ደግሞ ኮሎኔል መንግስቱ ኃይለ ማርያም በስልጣን ላይ በነበሩበት ጊዜ ከተለያዩ የሀገራት መሪዎች ጋር አዲስ አበባ ውስጥ ያደርጓቸው የነበሩ ቆይታዎች ናቸው። ይህን ኔልሰን ማንዴላ ናቸው። የኩባው መሪ ፊደል ካስትሮ እና የቻይና መሪ ናቸው። ግድማ ቅድማዊ ቀዳማዊ ኃይለ ሥላሴም እንዲሁም የተለያዩ ሀገራት መሪዎች ጋር የሚያደርጓቸውን ቁኔታዎች የሚያሳይ ነው። እነዚህ ደግሞ የአፍሪካ አንድነት ድርጅት መስራች መሪዎች የድርጅቱን መተዳደሪያ ቻርተር ሲፈርሙና በወቅቱ የተፈረመው ፊርማቸው ነው የሚታየው። ፊርማቸው ይህን ይመስላል። ቻርተሩ ሲፈረም ፈራሚ ሀገሮች እነዚህ ናቸው። በአዲስ አበባ ሙዚየም እንግዲህ እነዚህንና እነዚህን የመሳሰሉ ታሪካዊ ቅርሶች ይገኛሉ። ይሄ ደግሞ ፋሽስት ኢጣሊያ የአዲስ አበባ ከተማ ላይ የጣለው ቦምብ እና ያስከተለውን ጉዳት ነው የሚያሳየው። ይሄ ነው የተጣለ ቦምብ ይህን ይመስላል። በአስራ ዘጠኝ ሀያ ስምንት ዓመተ ምህረት ፋሺስት ጣሊያ በአስራ ዘጠኝ ሀያ ስምንት ዓም አዲስ አበባን ሲቆጣጠር የሚያሳየን የተለያዩ ዘመናዊ መሳሪያዎችን ታጥቁ ነበር አዲስ አበባን የተቆጣጠረው። እነዚህ የቀድሞ የኢትዮጵያ መገበያያ ገንዘቦች ናቸው። አንድ ብር ኢትዮጵያ፣ አንድ ብር የትኛው ነው? አንድ ብር ችዳር ላይ ያለችው አምስት ብር ቀጥሎ የምታየው ደግሞ አስር ብር ሀያ ብርም ነበር። ሀምሳ ብር መቶ ብር አምስት መቶ ብር እና የኢትዮጵያ አምስት መቶ ብር ትልልቆች ነበሩ። ምንድነው? የሚለው አሞሌጫው ከአክሱም ስሮ መንግስት ጀምሮ እስከ 1980ዎቹ በስራ ላይ የቆየ የገንዘብ አይነት ነው። የቅርብ ጊዜዎቹ ገንዘቦች ናቸው እነዚህ።